ስን ከሚያድስ ከተፈጥሮ ጋር የመዛመድ ውሎን ያሳልፋል። የዛሬው ባለታሪካችን ሀብታሙ ኑርዬ መንፈሰ ጠንካራው ሀብታሙ ለራሱ እንጀራን ለመፈለግ ዓላማ አድርጎ መናፈሻዎችን በማስዋብ ጀምሮ አሁን ከራሱ አልፎ ለሰው እንጀራ የሚሆን ስራ እስከ መፍጠር ደርሷል። ስሜ ሀብታሙ ኑርዬ ይባላል። ዛሬ በቀን ውሎ ጉብኝታችን አንድ አትክልተኛ ምን አይነት ውሎ ሊውል ይችላል? ምን አይነት ስራዎችን ይሰራል? የሚለውን የማስቃኛች ይሆናል። አብራችሁን ይቆዩ። ቆሻሻ ስፍራ ወደ ውብ ወደ ሆነ መንፈስ ወደሚያስደስት አካባቢ ይቀይራል። ስራዬንና ማንነቴን ትገልጽልኛለች፣ የራሴን ስራ ታስተዋውቅልኛለች በሚላት በአረንጓዴ ባጌጠች መኪናውም ይታወቃል። በርካታ ሰዎች ምን እንደሆነ ግራ ይገባቸዋል። ዞሮ ዞሮ ግን እንደ ፕሮሞሽን የምናስበውና ይቺ መኪና የመናፈሻ ስራን ስለምሰራ አብራ ስራዬን ብረን በቃ ምንም ሳልከፍልበት፣ ቢልቦርድ የለ፣ ቴሌቪዥን የለ ግን በዚህ በመሰለ መልኩ ማለት ነው። ሲምቦሊክ በሆነ መንገድ የመናፈሻ ስራውን ታስተዋውቅልኛለች ማለት ነው። ዛሬ የተገኘ ነው እንግዲህ ወሰን አካባቢ የሚገኝ የስራና ክህሎት መስሪያ ቤት ውስጥ ነው። እዚህ ግቢ ውስጥ አንድ የሚሰራ ሳይት ሰጥተውኝ የመናፈሻ ስራ በአስቸኳይ እንዲሰራ ታዝዤ እንግዲህ እቺ ሌት ተቀን አለለም 24 ሰባት ነው የምሰራው። በአሁኑ ሰዓት ላይ ለሊቱም ቀንም ነው የምሰራው። ሰባቱንም ቀን ይሰራል። እኔ የምንመለከት ይሆናል። ተከተሉ። እዚህ እንግዲህ መጀመሪያ ስራችን ምንድን ነው የሚሆነው? እዚህ አካባቢ ቆሻሻና አረሙ በማጽዳት ላይ ነው የምንገኘው ማለት ነው። ቱት ሳር ሊለብስ ነው ሳር አምጥተን የምናነጥፍበት፣ በአበባዎችና በተለያዩ ነገሮች ዲኮር ተደርጎ የሚያምር ስራ ለመስራት የሚሞክረው ማለት ነው። ራተኞች መልኩ ይሰራሉ። ላይም ሳይታለን አጠቃላይ ያለውን ግቢ ስለሆነ የምንሰራው ማለት ነው። ዛፎቹን የማስተካከል ስራ እንሰራለን። በአጠቃላይ ዲኮር አድርጎ የማሳመር ስራ፣ መብራቶችን ሰቅልባቸዋለን። እዚህ ቦታ ላይ ከተፈጥሮ ጋር መዋል ሁሌም ደስተኛ ያደርገኛል የሚለው ባለታሪካችን ለአመታት በተለያዩ አካባቢዎች፣ መስሪያ ቤቶች፣ የግለሰብ መኖሪያ ቤቶች ያሳብኳቸው ገጽታዎችን ስመለከት ሀሴት ይሰማኛል ይለናል። አረንጓዴ የሆነውን የሰርቸው ምርጥ ቦታ ሆኖ ሳየው ምንም ጥያቄ የለውም። ሳልገባ ራሷል የድምዛ ቦታ ላይ የሰራሁበት ቦታ ከሆነ ገብቼ አይቼ በቃ እኔ ባልኖርበትም የሰራት የዛሬ ሁለት ዓመት ቢሆን ገብቼ እዛ ስራ ቦታ ላይ በቃ ቼክ አድርጌ አይቼ ምናምን ወይ እዛ ቦታ ላይ ተቀምጬ ነው የሚሄደው ሲጀመርም ያን ቦታ ጎበኘዋለሁ እና በጣም የተለየ ስሜት ይሰማኛል እኔ ስለሰራሁት እንደዛ አእምሮ ነገር ስላየወት ማለት ነው እና የተለየ ፊሊንግ ነው የሚሰማ በእኔ ስር በቋሚነትም ስራ እድል እፈጥራለሁ ብዬ አላሰብኩም ከዛ በዘለለ ደግሞ እንደዚህ ለሌሎች ሰዎች አሁን በጊዜያዊነት እዚህ ግቢ ላይ ለምሳሌ አሁን እስከ አርባ ሰራተኞች አካባቢ ነው ያስገባሁት በቋሚነት ደግሞ ሌላ የአበባ መሸጫ ቦታም አለኝ የሚንከባከቡ ሰዎች አሉ ውሃም የሚያጠጣ እነሱ ደግሞ በቋሚነት አስር ሰዎች አሉ፣ በኔ ስር ማለት ነው የምከፍላቸው። ከዛ ውጭ በየቦታው ደግሞ የሰራሁት ቦታ ላይ እያያያዝኳቸው መወጣቸው ልጆች አሉ ምናልባት መቶም ሁለት መቶ ሊደርሱ ይችላሉ። እንክብካቤ ከሰራሁት በኋላ እንዲንከባከቡ እዛው ቦታ ላይ አያይዣቸው በቀጠር ከሰዎቹ ጋር አያይዣቸው መወጣ በርካቶች ስላሉ ከምንም በላይ ደግሞ ለእነሱ ሰዎች የስራ እድል መፍጠሩ ደስ የሚል ነገር አለ። አትክልት በጣም ብዙ አትክልቶች ይኖራሉ። አበባዎች፣ አትክልት ሲባል ያው አትክልት የፍራፍሬውንም አትክልት ስለሚል ሰው እኛ ስለ ተፈጥሮ አበባ ነው፣ ተፈጥሮ አበባ ላይ ስለምሰራ እኔ በህይወት እስካሁን እስከገረመኝ ድረስ ማለት ነው ኩንስ የምትባል ተክላለች ንግስት ነው የምትባለው እና እና ቀን ቀን በተአምር ሽታ የላትም ዛፍ ነች በነገራችን ላይ እና ማታ ማታ ግን ሽታዋ ሰፈር አያሳልፍም ቢያንስ እስከ መቶ ሜትር የሚሆን ራዲየስ በሙሉ ትሸታለች ማታ ማታ እዛ አካባቢ ላይ በመኪና መጥቶ የሆነ የሚሸት ነገር ወይ ሽቶ እንደ ተደፋ የሚመስል ሰፈር ላይ። ቀን ጭራሽ ብትጠጊያት ዛፏ ስር ብትጠጊ ምንም የማትሆን ማታ ላይ ግን ሽታዋ በቃ ሰፈር በሙሉ የሚያውድ ኩንስ የምትባል ዛፍ አለች። እና እሷ በጣም ትገርመኛለች ከአትክልቶች ውስጥ ማለት ነው። መሸ ደናደሩ የምትባል አበባለች። ከአበባዎች መካከል ከምትገርመኝ፣ ቅድም ከዛፎች መካከል ነው ያልኩሽ። ደግሞ ከአበባዎች መካከል መሼ ደናደሩ የምትባላለች። ማታ ማታ አበባዋ ዝግት ይላል ቀን ቀን ደግሞ ዝርግት ትላለች እና ያቺ መሸደና አደሩ ትባላለች ብቻ በርካታ ደስ የሚሉ ብዙ አይነት አበባዎች አሉ የቤት አትክልት የውጭ አትክልት እንደተናገርኩት በጣም ብዙ ናቸው እንደየባህሪያቸው በርካታ አትክልቶች አሉ ማለት ነው አካባቢን ማሳመር ቤትን ማሳመር ተናግረናል። አንዳንድ አትክልቶች ቤት ውስጥ ላይ የተለየ አየርን በመለወጥ ለሰዎች የሚፈውሱ እራሱ አሉ፣ የታመመን ሰው በመፈወስ ምክንያቱም ቤት ውስጥ የሚተነፈሱት ኦክስጅን የሰውን ጤና ከመጠበቅ አንጻር የተለየ እንትን ያላቸው እጽዋቶች አሉና እነዛን ራሱ በማወቅ ግቢያችን ላይ አሁን ጤና አዳም፣ ደማከሴ ምናም የተለያዩ ቅማቀሞችን ብንዘራ አንድም እንደውበት ናቸው፣ ሁለትም ቆርጠን ከነዛ ነገሮች መጠቀም ስለምንችል፣ ወደ ሌላ ነገር ሳናገናኘው ይሄ ምድረ በዳ መሰለ ግቢ ላይ ደስ አይልም እንዳትዩበትና፣ ግን በማሳመር በትንሽ ነገር ባይዘወይ በትንሽ ነገሮች በማሳመር ግቢያችንን እንውደድ፣ ስራን እንውደድላለሁኝ። አትክልቶችን በተለይ እናሳመር። ጊዜው የአትክልት ነው የተቀየርን በመጣን ቁጥር እንግዲህ ዱባይ ለመዝናናት የምንሄደው ሄዶ የነበረው አሁን ሀገራችን ውስጥ ሆኗል። በየሰፈራችን በየመንደራችን ስላለ አትክልትን መንከባከብ መትከል ባህላችን ልምዳችን ይሁን። ጥሩ አየርን ለመተንፈስ የአትክልቶች ጤና ያሳስበኛል። ለእኔ የገቢ ምንጭ ከመሆኑን ባለፈ መንፈሴን ያስደስተኛል የሚለው ሀብታሙ ተፈጥሮ የሰጠንን እንደ ምግብ የሚያገለግሉንን እጽዋቶች መንከባከብ እንደሚገባ ያሳስባል።